ጋብቻ ላይ የሚገርማችሁ ዋናው የጋብቻ የትዳር መሰረት ምንድን ነው? ኮንቨርሴሽን ነው። ኮንቨርሴሽን፣ መግባባት፣ ማውራት። ፍቅር የሚወልደው ማውራት መግባባት ነው። መግባባቱ ግን ቅድም እዚህ ገ እንዳላስ ነሳ ነው አንድርስታንድ የሚያረግ ጭንቅላ ሲኖር ብቻ ነው መግባባት የሚኖረው ሁሉ ጊዜ ሁሉ ጊዜ መስማት በዚህ ሰምቶ በዚህ ይላሉ። አንዳንድ ሴቶች እኔ ጋር ለካውንስሊንግ ሲመጣ ባሌ እንዲህ ይለኛል፣ በዚህ ሰምቼ በዚህ ያፈሷለሁ ይላል። ባለቤት እኮ እንዲህ ትላለች፣ በዚህ ሰምቼ በዚህ ያፈሷለሁ ይላል። ትዳራቸው እስከሚፈስ ማለት ነው። ስለዚህ ምንድነው መነጋገር ነው። ንግግሩን ደግሞ ሲሪየስሊ መውሰድ ሳውንድ ስዊች ኦፍ ከማድረግ በፊት ሰው የሚያወራው ሰው የሚናገረውን ነገር ሲሪየስሊ መውሰድ፣ ያኔ ፍቅር ያብባል። በማለት አይታቸውን በመነጋገር እንዴ ባሌ ለምንድን ነው እንዲህ ያለው? ይሄ ነገር ተሰምቶታል እንዴ ባለቤቴ ተሰምቷታል ማለት ነው እያለ መግባባት፣ ማውራት ይጠይቃል ማለት ነው። ይሄ ግልጽ ንግግር፣ በግልጽ መነጋገር ሁለተኛው የትዳር መድኃኒት ነው ማለት ነው። ሌላው ትረስት ነው። አሁንም ምሳሌ 31 11 ላይ ትረስት በጣም ትልቅ ነገር ነው። ትረስት ማለት ምንድን ነው መሰላችሁ? ሰው ዝም ብሎ ቺታ አረግ ምናምን ብሎ ማመን እኮ አይደለም። ማመን ብቻ ሳ ፓርትነሮቻችንን ማመን ማመን፣ ምን ብሎ ማመን? የእኔ ፓርትነር ያውቃል፣ ምን እንደሚያደርግ ያውቃል፣ ምን እንደማያደርግ ያውቃል። የኔ ባለቤት ታውቃለች፣ በቃ ምን ማድረግ እንዳለባት ታውቃለች፣ ምን ማድረግ እንደሌለባት ታውቃለች። ትረስት ነው፣ ትረስት ማይ ዲር ፍሬንድ። እኔ ብዙ ጊዜ ነው የማነሳው ትረስት ሲጠፋ ሰዎች ቦታቸውን ይስታሉ። ትረስት ያስፈልጋል፣ ሰው ማመን። ለምሳሌ ባል ሚስቱን፣ በቃ ስለ እኔ ቤተሰብ ይገዳታል፣ እኔ ብሞት እንኳን ቤተሰቤን ቴኬር ታደረጋለች ብሎ ማመን ነው ያለበት። ስለ እኔ ቤተሰብ ያስጨንቃታል። ሚስት ባሏን ስለ እኔ ቤተሰብ እኮ እሱ ያገቧል እሱ እኮ ይጨነቃል ስለ እኔ ቤተሰብ ኃላፊነት እኮ እጁ ላ አለ ብላ ስታምን፣ በወጣ በገባ ቁጥር ለእናቴ እንዲህ አልተደረገም ለአባቴ እንዲህ አልሆነም እህቴ እንዲሆነ ወንድሜ እንዲሆነ እያሉ ጋብቻውን ከሺህ ብቻ አያረጉትም። ማለት ጋብቻው ከጋብቻ ይሆናል። ማመን፣ ትረስት የሚባለው እሱ ነው ማመን ባሌ ይሄን ያረጋል ባለቤት ይሄን ታረጋለች። በየጊዜው መግለጫ እየሰጡ መኖር አይችሉማ። በየጊዜው መግለጫ እየሰጡ በየጊዜው የአቋም መግለጫ እንደ ፖለቲካ ድርጅት በየጊዜው ማመን ነው ማመን። በቃ ጥሩ ነች በቃ ጥሩ ነው ብሎ ማመን፣ ይሄ የጋብቻ ቁልፍ ነው። የእኔ ቤተሰብ ጉዳይ እኮ የአካሌ ክፋ የሆነች እኮ ያሳስባታል። የአካሌ ክፋ የሆነ እኮ ያቃል ያሳስባል ብሎ ማመን ትረስት ማድረግ ይሄ ከምን ይመጣል? ትረስቱ ከየት ይመጣል? ሰው እንዴት ነው ትረስት የሚያደረገው ካልን የመጀመሪያው ነገር ኢንቴግሪቲ ነው። ኢንቴግሪቲ ማለት ሰዎች አስበው አሰላስሎ ተናግረው ያንን የተናገሩትን ማድረግ ማለት ኢንቴግሪቲ። አንድ ሺህ ጊዜ ይማማላል። የማይተማመን ባለንጀራ በየወንዙ ይማማላል ይባላል። አንድ ሺህ ጊዜ እየተነገረ አንድ የማድረግ ሰው አለ ኢንቴግሪቲ፣ ሲንሰሪቲ እና ሪላይብሊቲ፣ ኮንሲስተንሲ፣ ኮሚትመንት እነዚህ፣ ኮምፒተንስ ኮሚትድ መሆን ለአንድ አላማ ፎካስ ማድረግ። በቃ እኔ አንድ ፋሚሊ ነበርና፣ ባሏ ምን ያደርጋል ከደሞዙ ኦልሞስት ወደ ሰማንያ ፐርሰንቱን ለባለቤቱ አይሰጣት ለጓደኞቹ ጋር የሚበላበትን የሚጠጣበትን፣ የሚዝናናበትን ጥሬ ስጋ፣ ክትፎ ምናምን ያደረግና የቀረውን ይሰጣታል። ከዛች ሴት ጉልበት እየሳመች ታመሰግኗለች። እንደ አንቺ ሴት ምንድን ነው? እኔ እኮ መብትሽ ነው እሱ ይጨንቋል። ምክንያቱም 80 ፐርሰንቱን ኦልሬዲ አልሰጣትም። እንዲ ጌታ ይህንንም እኮ አንተ ባትኖር ማን ይሰጠኛል? አንተ እኮ ስላለ ነው ይቺንም ያገኘውን ሰውዮ እንቅልፍ ያጣል። ወደ ነበረበት መለሰችው። ምንድነው? ትራስቷ ነው። የእሷ ትራስት ምንድነው? ባሌ ይሰጠኛል፣ በቃ ቢኖሮ ቢተርፎ ይሰጠኛል፣ በቃ የለውም፣ ቢኖሮ ለእኔ ይሰጠኛል። ኪሱ ውስጥ ያለው ገንዘብ በሙሉ የእኔ ነው። እሱ ቢበላ ለእኔ ነው የበላው፣ እሱ ቢጠጣ ለእኔ ነው የጠጣው፣ ቢዝናና ለእኔ ነው ሚዝናናው፣ እድሜው ቢረዝም ለእኔ ነው እድሜው የረዘመው ብላ ስለምታስብ ይህን ታደርጋል። ስለዚህ ትረስት በጣም በጣም ወሳኝ ነው። በትዳር ላይ ማመን ያደርጋል። ያስብልኛል ብሎ ያምንን ያመጣል። አልመስላችሁ ብራንድ የሆነ ማንነትን ፐርሰፕሽናችን፣ እንዲስተካከል ነገሮችን የምናይበት መንገድ እንዲስተካከልና ብራንድ ባል ያደርጋል። ብራንድ የሆነ ባል ባል የሚለው ሙሉ ሚና እራሱን ችሎ ያለ ተጽዕኖ እንዲጫወት፣ ሚስት የሚባለው ሙሉ ሚና እንድትጫወት ኦፒኒየኑ አይደንቲቲው ፐርሰፕሽኑ፣ ኳሊቲው፣ ትረስቱ እነዚህ በሙሉ ምንን ያመጣሉ? ከኛ ብራንድ የሚመነጭ ነው። ሰው ከራሱ እነዚያውን ወደ ውጭ ነው። አይታችሁ ከሆነ ባል የሚባለውን ብራንድ መስራት አለበት። አንድ ወንድ ምንድን ነው አንድ ባል ስራው? ባል ሲባል ቤቱን እንዴት ነው መምራት ያለበት? እንዴት ነው መያዝ ያለበት? በነገራችን ላይ አቢዩዝ ይደረጋል አንዳንድ ጊዜ። ሳይኮሎጂ የሚለው ምንድን ነው? በጣም እንቅልፍ በጣም የሚያበዙ ሰዎች ያዘኑ ናቸው ይላል። በስነ ልቦና በጣም እንቅልፋም ሰዎች ወንድ ሊሆን ይችላል ሴት ሊሆን ይችላል። እንቅልፍ በጣም በዛና ያ ፋሚሊ ውስጥ አንቺ አያ አንተ አያ ሊባሉ አይገባም ማለት ነው። ሀዘን ነው። የእናት ሀዘን ሊሆን ይችላል፣ የአባት ሊሆን ይችላል፣ የራስ የሆነ ነገር ሊሆን ይችላል። እንቅልፋምነት ምንድን ነው? በስነ ልቦና የሀዘን መገለጫ ነው። ገብቶ የሚተኛ ገብታ ምተኛ፣ ሁሉ ጊዜ የሚተኙ ሰዎች፣ ስራ ቦታ የሚተኙ ሰዎች ሀዘንተኞች እንደሆኑ ነው የሚያመለክተው። ሀዘንተኛ ከሆነ ደግሞ ያ ሰው ምን አድርጓል ማለት ነው? ብራንዱን አጥቷል። ሀዘንተኛ ነው። ቤተሰቡ ማስደሰት፣ ቤተሰቡ ማኖር፣ ቤተሰቡ ውስጥ ደስታ መፍጠር ያ ሰው አይችልም። ምን ያደርጋል ማለት ነው? ሾው አፕ ነው የሚያደርገው። ውጪ ነው ሰው የሚመስለው ማለት ነው። ቤት ሲገባ ሙት ነው። ይሄ ብራንድ ካጣ በኋላ ምን ይሆናል? ያሳው ሚስትዮ አይ አያ አግብቼ እኮ በቃ ባሌ እኮ አያ ነው። ገባ ሶፋ ላይ መተኛት ነው ወጣ መተኛ ቢሮም ያሳው ይተኛል። ለምንድን ነው ብራንዱን አጥቷል ማለት ነው። ሜል የሚለውን ነገር ብራንዱን አጥቷል። ሴቷም ደግሞ እንደዛ ስትሆን ብራንዷን አጥታለች ማለት ነው። ብራንድ እኮ ለምሳሌ አንድ ምርጥ ብራንድ ለምሳሌ ምን መኪና አለ? ብራንድ ምን መኪና አለ? በጣም ፎርድ እሺ ፎርድ ፎርድ አሪፍ ብራንድ ነው። እሺ ለምሳሌ ፎርድ ብራንድ ነው አይደል? ፎርድ ኢትዮጵያ ውስጥም ፎርድ ነው፣ አሜሪካን ፎርድ ነው፣ የትም ፎርድ ነው። ፎርድ ጃፓን አገር ቴዮታ ሆኖ ኢትዮጵያ ሲመጣ ፎርድ አይሆንም፣ ብራንዱ ነው። ሰው ባል ቤትም፣ መስሪያ ቤትም፣ መንገድ ላይም፣ ዘመዶቹም ጋር እናት አባቱም ጋር ብራንድ ነው መሆን ያለበት ሚስቱን በእናቱም ጋር፣ በአባቱም ጋር፣ በጓደኞቹም ጋር ብራንድ አድርጎ ነው ማቅረብ ያለበት። እሷ ጋር ሲሆን እናትዬ ብሎ ከጓደኞቹ ጋር አፈር የበላች የሚል ከሆነ ብራንድ ያጣ ባል ነው። ብራንድ የለውም። ስለዚህ አንድ ወንድ ምን ይጠበቅበታል? ሚስቱንና ራሱን ብራንድ ማድረግ፣ የትም ቦታ በኩራት ስለ ሚስቱ ማውራት፣ የትም ቦታ ባል መሆን። የትም ቦታ ባል ኢኔሴንስ ምንድን ነው። ሚስቱ ባትኖርም ባል ነው እሱ። ሲንግል አይደለም። ሌላ ነገር ማድረግ አይችልም። ባል ነው ሚስቱ ጋር ባል ወጣ ሲል ስንግል እኮ ብዙ አለ። ቀለበት ሁሉ እያወለቀ ብዙ ስንግል አለ ውጭ። ስለዚህ ያ ብራንድ ያጣ ባል ነው። የትም ባል ነው፣ ውጭ አገር ቢሆን አገር ውስጥ ቢሆን ቤት ቢሆን ውጭ ቢሆን ባል። እኔ ባል ነኝ እኔ ሚስት አለኝ እኔ ልጆች አሉኝ ብሎ ራሱን ያስታውቃል በኩራት ብራንድ ባል ሲሆን ነው። ከብራንድ እነዚህ ነገሮች ይመነጫሉ። አያችሁ፣ ትረስቱ ይመነጫል፣ ኳሊቲ ሰውነት ይመነጫል። ኳሊቲ ቤትም ሲሆን ባል ነኝ ስራ ቦታም ላይ ባል ነኝ እነዚህ ነገሮች ብራንዶችን ስናሟላ ከኛ ኤኒም የመሳሰለ የአይዴንቲቲ ማንነት ይመነጫል ማለት ነው አንዴ አንድ ጽሁፍ እያነበብኩኝ ምን ያደርጋል ቤቱ ጓደኛውን በጠዋት ይዞ ይመጣል በጠዋት ጓደኛውን ከዛ ባለቤትየው ጦርነት ፈጠረች ጦርነት ለምን ጓደኛው ሲመጣ ፀጉሯ አልተሰራም የሆነ ሰው ሰራሹ ፀጉር ተበትኗል፣ ቢጃማ ለብሳለች፣ ሁለመናዋ በቃ ሌላ ፍጥረት መስላለች፣ ቤት ውስጥ ማለት ነው። ከዛ ጦርነት ፈጥራ፣ ቀውጣ፣ አብዳ፣ አዋረደችን ብላ መጨረሻ ላይ ኦፕን ኮሚኒኬሽን ያስፈልጋል አልተባባሉ። ለመሆኑ ለምንድን ነው እንዲህ አረካው? ለምን እንዲህ አረክ ስትለው ምንድነው ያለው? አይ ላግባ ስላለኝ የትዳር ትክክለኛውን ገጽ ይህ ብዬ ነው ብሎ መለሰለት ይባላል። ማለት ብራንድ ስለሚጎለን ቤት ውስጥ ብዙ ጊዜ አትራክቲቭ አንሆንም፣ ሁላችንም ማለት ነው። ብራንድ ማጣት ነው። ብራንድ ቢጎለን ምንድን ነው? አንድ ባል ቤት ውስጥ በደንብ ተጣጥቦ በጣም ውቦ ነው፣ አንዲት ሚስት እንደዛ ሆና ሼፍ አድርገው አምረው ቤታቸው ኒቶ ነው መገኘት ያስፈልጋል። ወንዱ ራሱን ይጥላል ቤት ውስጥ፣ በጣም የሆነ አስጠሊ ነገር ነው የሚመስለው ቤት ውስጥ ጸጉሩ ተበትኖ ልብሱ ተበታትኖ ጫማው ተበታትኖ ውጭ ሲሆን ግን ቀብረር ብሎ ከረባት አስረው ኮራ ብሎ እንዲህ ይንጎራደዳል። ሴቷም ዘ ሴም ቲንግ። ይሄ ብራንድ ማጣት ነው። ወንድ ቤት ውስጥም ሴት ውጭም ወንድ ቤት ውስጥም ውጭም ጋብቻ ከሆነ ብራንዳቸውን ማጣት የለባቸውም ማለት ነው። ይሄ ከዚህ ብራንድ ውስጥ ነው ይሄ ሁሉ ውበት የሚመነጨው። አይታችኋል? እንዲህ እያደገ ይሄዳል ማለት ነው። ትረስት ሲኖር ግሮዝ አለ ኢሞሽናል ግሮዝ አለ፣ ፋይናንሻል ግሮዝ አለ። እናድጋለን። መነሻው አይታችኋል ትረስት ነው። ትረስት ያለው ቤተሰብ ባሌ ምርጥ ነው፣ ሚስቴት ምርጥ ናት። ትረስት አርጎ የትም ብቴት ስለኔ በጎ ብቻ ነው የምታወራው። አይታችሁ ከሆነ ባልና ሚስቶችን ሶሻል ሚዲያ ላይ ተከተሏቸው። ሶሻል ሚዲያ ላይ በሚለጥፉት ነገር ጓዳቸውን ማየት ትችላላችሁ። ጓዳቸው ሶሻል ሚዲያ ቃላቶችን በማየት የምትጽፈው ስለ ባሏ ነው በእርግጠኝነት ነው የምነግራችሁ ወንድ ሶሻል ሚዲያ ላይ ምጽፈው ስለ ሚስቱ ነው ትራስት የለም ትራስት ፋውንዴሽኑ ስላጣ ሎያሊቲ የለም ማደግ የለም በአካል ማደግ የለም በመንፈስ ማደግ የለም በገንዘብ ማደግ የለም በፍቅር ማደግ የለም ቁልቁለት ማለት ነው ለምን ትረስት የለም ትራስት እኮ ቢኖር ሰው ማህበራዊ ሚዲያ ላይ ለዓለም ላይፉን ኤክስፖዝ አያደርግም ሰው ህይወቱን ኤክስፖዝ አያደርግም ለዓለም። በዛሬ ጊዜ አይታቸዋል። ሚዲያ ላይ ነው ዛሬ፣ ሽምግልና አይደለም። ዛሬ ሚዲያ ላይ ይታረቃሉ፣ ሚዲያ ላይ ይጣላሉ። ይሄ ትረስት ማጣት ነው። አይተማመኑም ማለት ነው። እኛ እንድናምንላቸው ነው የሚፈልጉት፣ እኛ ለእነሱ እንመን። እንደ እኛ ብዙዎቹ አይታቸዋል። በጣም የምንወዳቸው የምትሏቸው እኔ እንኳን አልወዳቸውም አርቲስቶች በብዛት ምክንያቱም እኔ የምወዳቸው ለልጆቼ ሞዴል ከሆኑ ነው ለእኔ ሞዴል ከሆኑ ነው። ለምን ብዬ ነው የምወዳቸው፣ ገመናቸውን ፀሐይ ላይ አስጥተው እየተሰዳደቡ? እንዴት አድርጌ ነው እኔ የምወዳቸው ሉ ስለዚህ፣ ምንድን ነው ማለት ትረስት የላቸውም። እምነት ስለሌላቸው፣ ትረስት ስለሌላቸው ምን ያደርጋሉ፣ እኛ ለማሳመን ወደ ሚዲያ ይመጣሉ፣ ለእኛ ለመንገር፣ እንዴት አድርጋ እንደበደለችው፣ እንዴት አድርጎ እንደበደላት ለእኛ አስረዳሉ። እኔ እኮ እንዲህ ነኝ ብሎ ለራሱ ንገራት። እዛ አንድ ሴት አንድ ሴት ያላሳመነ 120 ሚሊዮን ኢትዮጵያ ሊያሳምን አይችልም። አንድ ወንድ ያላሳመነች ሴት 120 ሚሊዮን ኢትዮጵያ ልታሳምን አትችልም። እኔ እኮ እንዲህ ነኝ ብሎ እኔ አላምነውም። ሄዶ ለሚስቱ ንገራት። ሄዶ እሷን ያሳምን። ስለዚህ ምንድን ነው ትራስት ማጣን ነው። ትራስት ሲኖር እዛው ቤት ውስጥ ያልቃል። ማህበራዊ ሚዲያ ላይ አይመጣም። ትረስት ሲኖር ለሶስተኛ አካል ለልጅ እንኳን አትነግርም። ለልጅ እንኳን ትረስት ሲጎድል ነው ምክር እንትን ፍለጋ ምስክር ምስክር ፍለጋ። አየህ፣ ምስክር ስትፈልግ ነው ወደ ማህበራዊ ሚዲያ። እኔ እኮ ልክ ነኝ፣ እኔ እኮ አላጠፋው፣ እሱ እኮ ነው ያጠፋው። ትረስት ሲኖር እንዲህ አይደረግም። ባልና ሚስት ሁሌ፣ ባል እኔ ነኝ ለዚህ ችግር ማለት ነው ያለበት ትረስት ስለሚጎለል ነው እኔ ነኝ እንዲያረኳት፣ በእኔ ምክንያት ነው እንዲሆነችው፣ በእኔ ምክንያት ነው እንዲሆነው ልንል ይገባል። ያ ከሆነ እንደዚህ እናድጋለን፣ እንደዚህ እንቀየራለን። ሌላው ይሄ ነው ማይ ዲር ፍሬንድ፣ ፎርሙላው ይሄ ነው እንግዲህ፣ ይሄ ነው ፎርሙላው፣ ትረስት ላቭ። እቺን ፎርሙላ ከተከተለ አንድ ሰው እመኑኝ፣ ላይፍ ትዳር ቦሪንግ አይሆንበትም። ትዳር በጣም አሰልቺ ዛሬ አንድ ልጅ አግኝተን የሆነ ቦታ ይልህ፣ ምንድን ነው ያለችው? ወደ አምስት ልጆች አላት ትዳር አላት። ምንድን ነው ያለችው? ሀያ አምስት ዓመት በትዳር ነው። ከመገዳደል በመለስ አለች። በዓለም ላይ እንደ ትዳር አስጠሊ ነገር አለ እንደ ነው ያለችው። በዓለም ላይ ከመገዳደል በመለስ እኮ ነው ያለ ነው አለች። ከመገዳደል በመለስ የተጋባ ሰው አይገዳደልም እንጂ የሚጠላላበት መጠን፣ እውነቷን ነው። ይሄ ፎርሙላ ጎሏል። እመኑኝ በዚህ ፎርሙላ ተከተሉ ትዳር ሰክሰስፉል ይሆናል የመጀመሪያው ላቭ ነው ላቭ ሲኖር ፍቅር የሚሉት ነገር ሲኖር ትረስት ቀላል ነው ሰው ማመን ይቻላል ሰውን በቀላሉ ምክንያቱም ፍቅር አላ ሰውን አለማመን አንችልም ካፈቀርን ከዛ ያ ሰው ደግሞ የሚታመን ነው ሎያል ነው ሎያል ሲሆን እንደገና ምን አለ ማለት ነው ጥሩ የሆነ ፆታዊ ግንኙነት ማድረግ ይችላሉ ጥሩ የሆነ በቃ አፍ አይደለም አካል ለአካል ያወራል። እንግዲህ በስነ ልቦናው ባልና ሚስት ብዙ ጊዜ ሙሉ ቢጃማ ሳይለብሱ አብሮ ቢተኙ ወይ አብሮ ቢሆኑ ተብሎ ነው ስነ ልቦናው የሚመክረው። ሰዎች ግን ምንም ቢደረግ ባይሰሙም ማለት ነው። ስለዚህ ምንድን ነው ቦዲ ያወራል። ኬሚካል፣ ሰውነታችን ቋንቋ አለው። አብሮ ያወራል ይነጋገራል። ፆታዊ ግንነት ለማድረግ አይደለም። ይሄ ሰውነታችን ኬሚካላችን ይቀየራል ማለት ነው። ያ ሲሆን ሪሌሽንሽፑ ብሬከብል አይደለም፣ አይሰበርም። ብዙዎች ከላይ ከተጠቀሱት በተለይ ከአራቱ አንዱ ሲጎል ብሬከብል ነው ሪሌሽንሽፑ ሊሰበር የሚችል ነው። ልዩነት ሊፈጠር ይችላል። መለያየት ሊመጣ ይችላል። ምክንያቱም ህይወትን አሰልቺ ንግግር፣ ይሄ ኮሚኒኬሽን ያልነው አምስተኛውን አሰልቺ ያደርጓል። መነጋገርን ያስጠለዋል ማለት ለምን ፍቅር የለም። ስለማንፋቀር ትረስት የለም። ትረስት ስለሌለ ሎያሊቲ የለም። ሎያሊቲ ከሌለ ሰው እንደ እንስሳ ዝም ብሎ አብሮ መተኛት አብሮ መኖር ስለማይችል ተግባቦት የለም፣ ሪሌሽንሺፕ ወደ መጥፋት ይሄዳል። ይሄ ፎርሙላ ለረጅም ለዘላቂ ላይፍ የሚሆን ነው። ስለዚህ ምንድን ነው? ፍቅርና አፌክሽን፣ በነገራችን ላይ ፍቅር ቃል አይደለም። በጌታችን እንኳን ወደዚህ ምድር መጥቶ የመስቀል ሞትን የተቀበለው በተግባር ነው ፍቅር ተግባር ነው ወሬ አይደለም ፍቅር ተግባር ይፈልጋል ሺህ ሚሊዮን ጊዜ አፈቅረሃለሁ አይሰራም ተግባር ይፈልግል አይታችኋል ቃል አይደለም ፍቅር ምንድን ነው አገልግሎት ነው ፍቅር ማገልገል ፍቅር ማለት አገልግሎት ነው ፍቅር ማለት ምንድን ነው መንካት ነው ያ የምትወዱትን ሰው በእጅ መንካት ፍቅር ነው በአጠገቡ ስታልፉ መንካት ጸጉሩ ማሻሸት ልጅንም ሊሆን ይችላል። በነገራችን ላይ ይሄ ትረስት ላቭ እና አፌክሽን ስንል ለጾታዊ ግንኙነት ብቻ አይደለም። ለልጅም፣ ልጆች በተለይ ይጠማቸዋል ይሄን። ስለዚህ በተለይ ትዳር ላይ፣ በተራ ትዳር ላይ ፍቅር የሚባለው አንደኛ ምንድ ነው በደንብ ያን ያፈቀርነው ማገልገል። ቅድም ምሳሌ እየነገርኳችሁ ነበር። እኔ በጣም ነው የገረመኝ፣ ሶሻል ሚዲያ ላይ አይታችሁ ከሆነ ምንድን ነው የምታደርግ የነበረው ከኋላ ሆና ማሳጅ ስታረገው ነበረ። ባሏን ምንድነው የምትለው ባሌ ስራው ቀረጅም ሰዓት ያስቆመዋል፣ ረጅም ሰዓት ነው የሚቆመው ይደክመዋል። እሱ ዝም ብሎ እንዲህ ፊቱን ጥሎ ቁጭ ብለዋል፣ ከጀርባዋ ማሳጅ አርጋው፣ ከዛ ዋ በእንትን አቅርባ እግሩን አጥባው፣ እዚህ ፎጣ አርጋ እግሯ ላይ እግሩን ሙሉ ቀኑን ሙሉ የቆመበትን አሽታ፣ ዴን ጥፍሩን ቆርጣ፣ ውስጥ እግሩን ትስሟለች ከዚህ በላይ ላይፍን ህይወት የሚዘራባት ምንም ነገር የለም፣ ምንም ነገር። ለዚህ ነው ሴቶች ባሎቻቸውን በትክክል መያዝ ከቻሉ ንግስት እንደሚሆነው። ምክንያቱም ይሄ ሰውየው ንጉስ ነው። የንጉስ ሚስት ደግሞ ምንድነች? ንግስት ናት። አሁን ብዙ ጊዜ ትዳር ላ አሁን እኛ ካውንስል ስናደረግ ሴቶቹ ሲበቃቸው ትዳሩ ይፈርሳል። ሴቶች ወንድ ቢበቃውም ትዳሩ አይፈርስም። ሴቶች ብልህ ስለሆኑ ማለት ነው ሴቷ ከበቃት ግን ትዳሩ ይፈርሳል። ሰማይና ምድር ቢገናኝ አይታረቁም። እሷ በቃኝ ካለች ማለት ነው። ሰ ምንድን ነው ይሄ? ፍቅር ትርጉሙ ስለጠፋ ነው። ምንድን ነው? አገልግሎት ነው። ፍቅር መገልገል ሳይሆን ማገልገል ነው። ማተማ ጋንዲ ምንድን ነው? በጣም ኢንትረስቲንግ ነገር ምንድን ነው ይለ ሰው ብዙ ሰው አሁን መክሊቴን እፈልጋለሁ፣ ራሴን ማግኘት እፈልጋለሁ ምናምን ይላል ብዙ ሰው። ማተማ ጋንዲ ምንድነው የሚለው? ራስን የማግኛው ምርጥ መንገድ ሌሎቹም በማገልገል ውስጥ ራስን ማጣት ነው ይላል። ሌሎቹን በማገልገል ውስጥ ራሳችንን ካጣን ራሳችን አገኘን ማለት ነው። እና አገልግሎት ትልቅ ነገር ነው። ትልቅ ነገር። ቀጥሎ ተች ቦዲ። ልጅ ውሻ እንኳን ተች ይፈልጋል። ድመት በቃ ድመት ውሻ አይታችሁ ከሆነ ፍቅር ናቸው። ይጠጋሉ። ዘኒት ተች ተች ይፈልጋል። የሰው ልጅ መነካት ስለዚህ ሰዎች የትዳር ፓርትነሮች አብረው በሚኖሩበት ጊዜ አንዱ በሚነካበት ጊዜ አንዱ የሚሰቀጥጠው ከሆነ ምንድነው፣ ኢንድ ኦፍ ሪሌሽንሽፕ ማለት ነው። የዛ ሰው በቃ ስራ ፈቶ አይደለም ያ ሰው እንደዚህ የሚያደርገው እንዲ የሚለው ወይ ደግሞ የሆነ ነገር አይደለም። ሪሌሽንሽፕ ስ ታች ያስፈልጋል። መኖሯን ለማወቅ እንዳለ በህይወት መኖሩ ለማወቅ ልትነካው ያስፈልጋታል ማለት ነው። ራሷን በህይወት መኖሯን ለማወቅ እሷ መኖሯ ባሏን በእጇ ልትነካው ሲገባ ሲወጣ ልትነካው፣ ሚስቱን ሊነካ ያስፈልጋል። ሌላው ካይንድ ገስቸር። ካይንድ ገስቸር ማለት በርኅራኄ ማየት፣ በርኅራኄ በቃ የሆነ እዛ ጥግ ወድቆ ከሆነ በርኅራኄ፣ ወድቃ ከሆነች በርኅራኄ ማየት። ካይንድ ገስቸር፣ ጥሩ መልክ ማሳየት፣ ጥሩ ገስቸር ለምሳሌ ሊያቅፋት በሚሞክርበት ጊዜ የሚገርም ገስቸር ማሳየት እንጂ እንደ አውራ የምትዘልቅ ከሆነ ሪሌሽንሽፑ ሞቷል። ኦልሬዲ ዴድ ዴድ ነው በቃ። ምክንያቱም በደመነፍሷ ውስጥ ያ ሰውዬ እንዲነካት አትፈልግም ማለት ነው እቺ ሴት ሪሌሽንሽፑ ሞቷል። ቢካዝ ምንድን ነው ማለት ነው? ካይንድ ገስቸር ደመነፍሷ ውስጥ ነው የሚኖረው አካሏ ላይ አይደለም። በእንቅልፍ ልቧ ጭምር ነው መኖር ያለበት ካይንድ ገዝቸር ገና ሚስቱን እንዲህ ሲነካት ሚስትዮ የርራይ ገዝቸር ልታሳየው ይገባል። ሚስቱ እንዲህ ገና ሰውነቱን ነካ ስታረግ እጁን ዘርግቶ ለመታቀፍ መዘጋጀት አለበት። እጁን እጃቸውን ጠላልፎ ለመሄድ እጃቸውን እንዲህ ቆላልፎ ለመሄድ ካይ እንዲሆን የእሷ እጅ እንዲህ እየመጣ የእሱ እጅ የሚሸሽ ከሆነ ሪሌሽንሺፑ ቀዝቅዟል። ፍሪጅ ውስጥ ነው ያለው። በቃ የእሷ እጅ በደመ ነፍስ ወደ እሱ ሲዘረጋ የእሱም እጅ በደመነፍስ ወደ እሷ ሊዘረጋ ይገባል። ይህ ምን ይባላል? ካይንድ ገስቸር ርኅራ ያለው ሰውነታችን ሳናውቅ ሳናሰላ ምን መሆን አለበት ማለት ነው? መጠጋጋት አለበት። ሳናቅ የሆነ ቦታ ለቅሶ ላይ ቢሆን፣ ሰርግ ላይ ሲሆን ሳናቅ ልንጠጋጋ ይገባል ማለት ነው። ይሄ ምንን ያመጣል? አቴንሽን ትኩረት አላት ማለት ነው ያቺ ሴት ይህንን ካለው ወንድ ያቺ ሴት ለባሏ ትኩረት አላት፣ ያባል ለዛች ሴት ትኩረት አለው። ይሄ የላቭና የአፌክሽን መገለጫ ነው። እንግዲህ መቼም በመጽሐፍ ቅዱሱ ስለ ፍቅር ለማምላት ለማንበብ አንደኛ ቆሮንቶስ ምዕራፍ 13 ማንበብ በጣም ጥሩ ነው። በጣም ደጋግሞ ማንበብ ስለ ፍቅር ጳውሎስ ቆንጆ አድርጎ ለቆሮንቶስ ሰዎች እንዲህ ብሎ ጽፏል። ፍቅር ምንድነው? ፔሽንት ነው ይላል ፔሽንት ማለት ሰው ላይ አንፈነዳም ማለት ነው። ፔሽንት ትዕግስት ነው። ፍቅር ካይንድ ከላኛው ጋር ይገናኛል፣ ርኅራሄ ነው። እኔ ተነካው ዘራ ቡራ ከረዩ ፕራውድ የለውም ፍቅር። እንደገና ደግሞ ስለ ራስ አይደለም፣ ለእኔ ይደረግ፣ እኔ አሰብኩት ይሁን፣ በእኔ አቅጣጫ ይሁን አይልም ፍቅር። ፍቅር ምንድን ነው የሚለው ይፈሳል። ፍቅር የሚፈሰው ከላይ ወደ ታች ነው። በነገራችን ላይ ክርስቶስ ከላይ እንደመጣ ማለት ነው ፍቅር እንደዛ ነው። ልብ ያላቸው ሰዎች ምንድን ነው የሚያደረጉት? ጥሩ ልብ ያላቸው ሰዎች እንትን አይሉም፣ አይኮሩም። እኔ እንዲህ ብዬ እኔ ፐርፌክት ነኝ እኔ ልክ ነኝ እያሉ አይፈናዱም ማለት ነው። እኔ ነኝ የማጠፋው ፍቅር ያለው ሰው እንደዛ። እኛ ባጠፋ ነው አይደለ፣ ክርስቶስ ይቅርታ የጠየቀው። እኔ ነኝ እኮ ይህን የምፈጥረው፣ እኔ ነኝ የሚል ልብ ያስፈልጋል። አያችሁ፣ ሰልፍ ሲኪንግ አይደለም፣ ሰልፍ ሲኪንግ አይደለም። ምን ፍቅር በጣም ብዙ አንደኛ ቆሮንቶስ ላይ በጣም ብዙ ነገሮች ስላሉት ማለት ነው።